ሰላም ሰላም ውድ ተማሪዎቻችን፣ ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል ሒሳብ ሞዴል ፈተና በኮልፌ ቀራንዮ ክፍለ ከተማ የተዘጋጁ ጥያቄዎችን ነው ይዤላችሁ የመጣሁት። የ2017 ዓመተ ምህረት ክፍል 2 ነው ይዤላችሁ የመጣሁት ማለት ነው። ወደ ቪዲዮ ከመሄዳችንና ጥያቄዎችን ከመስራታችን በፊት ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ፣ ቪዲዮዎቹ እንዲደርሷችሁ የደውል ምልክቱን መጫን አይርሱ። እንዲሁም ደግሞ ላይክና ሼር ማድረግ እንዳትረሱ ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄዳለን። 16ኛው ጠ ኦቨር 7 እኩል ይሆናል 64 ኦቨር 56። የጠ ዋጋ ስንት ነው ይላል። ጠ ኦቨር 7 የሚለው ከማን ጋር እኩል ነው? 64 ኦቨር 56 ከሚለው ጋር እኩል ነው። ስለዚህ የጠ ዋጋ ስንት ነው ይላል ማለት ነው። ስለዚህ የጠን ዋጋ ለመስራት ምን እናደርጋለን? ክሪስ ክሮስ እናርገው። ከዛ ጠ ሲባዛ 56 እኩል ይሆናል ሰባት ሲባዛ 64። ሁለቱንም ለ56 እናካፍለው የጠን ዋጋ ለማግኘት ማለት ነው። ከዛ ጠይቀርልናል ጠኩል ይሆናል ምን እናደርጋለን? መጀመሪያ 7ን ለ64 እናባዛዋለን። 7 ሲባዛ በ64 448 ይሆናል። ሲካፈል ለ56 ማለት ነው። ከዛ 448ን ለ56 ታካፍሉታላችሁ። ስንት ይሆናል? 8 ይሆናል ማለት ነው። ማካፈል እንዴት እንደሆነ ታውቃላችሁ ብዬ አስባለሁ። መልሱ ስምንት ይሆናል ማታ ልጆች ኮሜንት ሴክሽን ላይ ጻፉልኝ፣ ማካፈልን እሰራላችኋለሁ። አመሮ ይሆናል ማለት ነው። የጠዋጋ 17ኛው 3.14 ሲባዛ 1.21 ውጤት የሆነ የቱ ነው ይላል። ስለዚህ 3.14 የሚለውን ከ1.21 ጋር ነው አባዙ የተባለው። መጀመሪያ በነጥብ ለማባዛት ምን እናደርጋለን? ሁለቱም ከነጥብ በኋላ ያሉትን ቁጥሮች እንቆጥራለን። ከሶስት ነጥብ አንድ አራት በኋላ ከነጥብ በኋላ ስንት ቁጥር አለ? 1 2 ከነጥብ በኋላ እዚህ ጋር ሁለት ቁጥር አለ። እዚህ ጋርም ከነጥብ በኋላ 1 2 ከነጥብ በኋላ እዚህም ጋር ሁለት ቁጥር አለ። ስለዚህ በአጠቃላይ ከሁለቱ ቁጥሮች ከነጥብ በኋላ አራት አለ ማለት ነው። ስለዚህ አራት ቁጥር አለ የሚለውን እንያስ። ከዛ በኋላ ምን እናደርጋለን? 314 ሲባዛ 121 ብለን ነጥቧን አጥፍተን እናባዛቸዋለን ማለት ነው። አንድ ሲባዛ በአራት አራት አንድ ሲባዛ በአንድ አንድ አንድ ሲባዛ በሶስት ሶስት፣ በአንድ ጨረስን። ከዛ በሁለት ደግሞ እናባዛለን። ሁለት ሲባዛ በአራት ስምንት። ከዚህ ነው ደግሞ ምን ጀምረው ከአራት ቀጥለን እዚህ ጋር ሳይሆን ምንጽፋት ከአንድ ቀጥለን ነው የምንጽፋት። ምክንያቱም ይሄ የአስር ቤት ስለሆነ ከአስር ቤቱ ጀምረን ነው የምንጽፋው ማለት ነው። ሁለት ሲባዛ በአራት ስምንት። ሁለት ሲባዛ በአንድ ሁለት። ሁለት ሲባዛ በሶስት ስድስት ማለት ነው። ከዛ የሁለትን ከጨረስን አቺን አንድ ደግሞ ለሶስቱ ምን አንድ ሲባዛ አራት አራት ነው። አራትን ደግሞ አንድ ሁለት አልፈን ሶስተኛው ላይ ነው ምንጽፋት እቺ አንድ የ የ አንድ ቤት አለ፣ የአንድ ቤት አለች። ሁለት አልፈን እዚጋ ነው ምንጽፋት ስለዚህ አራት ይሆናል። ከዛ አንድ ሲባዛ አንድ ሲባዛ በሶስት ሶስት ይሆናል ማለት ከዛም እንደምራለን። አንድ አራት ሲደመር እዚህ ጋር ዜሮ ዜሮ ነው፣ ምንም ቁጥር የለም። አራት ሲደመር ዜሮ አራት ነው። አንድ ሲደመር ስምንት ዘጠኝ ነው። ከዛ ሶስት ሲደመር ሁለት አምስት፣ አምስት ሲደመር አራት ዘጠኝ ይሆናል። ስድስት ሲደመር አንድ ሰባት፣ ሶስት አለች። ስለዚህ አሁን ማን መጣለን ሰላሳ ሰባት ዘጠኝ ዘጠኝ አራት ሚል መጣለን። ከነጥብ በኋላ ቅድም ቁጥርን ያስቀመጥነው ስንት አለ? አራት አለ ብለናል። ስለዚህ ከዚህ ከቀኝ ተነስተን አራት ወደፊት እንሄዳለን አንድ ሁለት ሶስት አራት ስለዚህ ሶስት ነጥብ ሰባት ዘጠኝ ዘጠኝ አራት ይሆናል ማለት ነው መልሳችን መጨረሻ ላይ የቱ ጋለ ኤ ሀ ላይ ያለ ሶስት ነጥብ ሰባት ዘጠኝ ዘጠኝ አራት የሚለው ሀ መልስ ይሆናል ማለት ነው ግን አሁን ከነጥብ በኋላ ሶስት ቁጥር ነው ያለን ብላችሁ ተሳስታችሁ ብጽፉት ኑሮ ሶስቴ ወደፊት አንድ ሁለት ሶስት ስትመጡ እዚህ ጋር ነበር የሚሆንባችሁ 37.994 የሚለው የሆንባችሁ ነበር። ስለዚህ ከነጥብ በኋላ ያሉትን ቁጥሮች ስትቆጥሩ በትክክል መቁጠር አለባችሁ። መልሳችን ሀ ይሆናል ማለት ነው። 18ኛው ከሚከተሉት ክፍልፋዮች ውስጥ መቶኛ የሆነው የቱ ነው ይላል። መቶኛ መሆኑን የምናውቀው እንዴት ነው? ኦቨር መቶ ከሆነ ከታች ያለው ቁጥር ለምሳሌ ሀ ኦቨር መቶ ከሆነ ይሄ መቶኛ ነው ማለት ነው ከታች ያለው ቁጥር 100 ከሆነ መቶኛ ነው ይሄ 17 መቶ ይላል ይሄ ነው መቶ ኦቨር 17 መቶኛ አይደለም 8 ኦቨር 10 መቶኛ ነው አይደለም 160 ኦቨር 21 መቶኛ አይደለም ስለዚህ መቶኛ የሆነው የቱ ነው ሀ ነው ማለት ነው 17 ኦቨር መቶ የሚለው 19ኛው 4 ኦቨር 32 ወደ አስርዮሽ ቁጥር ሲቀየር ትክክል የሆነው ስንት ነው ይላል 4 ኦቨር ሰላሳ ሁለት የሚለውን ወደ አስርዮሽ ለመቀየር አራትን ለሰላሳ ሁለት ማካፈል ነው አራትን ለሰላሳ ሁለት ማካፈል እንችላለን። እኔ ማካፈል የምችለው በኤስ ፊደል ስለሆነ ነው። እሺ ይህንን የኔ አካፋፈል ዘዴን ማወቅ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ፣ እንዴት እንደሆነ ነግራችኋለሁ። አራት ሲካፈል ለ32 አይችልም አይደል? ስለዚህ እዚህ ጋር ዜሮ ነጥብ እንሰጥና እዚህ ጋር ዜሮ እንጨምራለን። 40 ሲካፈል ለ32 አንድ ጊዜ ይመጣል። ከዛ እቺን አንድ ደግሞ ለ32 ስናባዛት፣ እናባዛት 32 ትመጣለች። 40 ሲቀነስ 32 ደግሞ ስምንት ነው ማለት ነው። ከዛ 8 ለ32 ስለማይችል ምን እናደርጋለን? እዚህ ጋር ዜሮ እንጨምራለን። አንዴ ነጥብ ስለሰጠን ዜሮ አንድ አንድ ዜሮ ሁሌ መጨመር እንችላለን ማለት ነው። 80 ለ32 ሁለት ጊዜ ይሆናል። ሁለት ሲባዛ በ32 64 ይሆናል ማለት ነው። ከዛ 80 ሲቀነስ 64 ከ10 ላይ 4 6 ይሆናል፣ ከ7 ላይ 6 1 16 ይሆናል ማለት ነው። ከዛ 16 ለ32 ስለማይችል አሁንም ዜሮ እንሰጣለን ሰጣለን 160 ሲካፈል ለ32 አምስት ጊዜ ይሆናል አምስት ሲባዛ 32 160 ነው ማለት ነው። ከዛ 160 ሲቀነስ 160 ዜሮ ይሆናል። ጨረስን፣ ቀሪ ምንም የለንም። ስለዚህ አራት ኦቨር 32 ሚለው ሲቀየር 0 ነጥብ 1 2 5 ሚለው ለመልስ ይሆናል ማለት ነው። ሀያኛው ከሚከተሉት ክፍልፋዮች ውስጥ ህገወጥ ክፍልፋይ የሆነው የቱ ነው ይላል። መጀመሪያ ህገ ወጥ ማለት ምን ማለት ነው? የሚለው እና ያለን ህገ ወጥ ማለት ላዕል ኦቨር ታህት የሚባል ነው አይደል? የሚባሉት ክፍልፋዮች። ስለዚህ ምን እናደርጋለን? ላዕሉ ከታህቱ ከበለጠ ወይም እኩል ከሆነ ታህቱና ላዕሉ እኩል ከሆኑ ወይም ከበለጠ ህገ ወጥ ይባላል። ሌላ ደግሞ ህገኛ የሚባል አለ። ህገኛ ደግሞ የሚባለው ላዕሉ ከታህቱ ሲያንስ ህገኛ ይባላል ማለት ነው። እኩል ወይም ከበለጠ ለአሉ ምንድነው? ህገ ወጥ ነው ብያችዋለሁ። ካነሰ ደግሞ ለአሉ የሚያንስ ከሆነ ከላይ ያለው የሚያንስ ከሆነ ደግሞ ህገኛ ይባላል። ስለዚህ አሁን እዚህ ጋር ኦቨር ኦቨር አለ ሃን ለምሳሌ ብናይ ሃ ምን ይላል? 19 ኦቨር 19 እኩል ናቸው፣ ለአሉና ታቱም እኩል ናቸው። ስለዚህ ይሄ ህገ ወጥ ነው ማለት ነው። 13 ኦቨር 28 13 ከ28 ያንሳል፣ ይሄ ህገኛ ነው። ዘጠኝ ከ11 ያንሳል ዘጠኝ ኦቨር 11 የሚለው ከ11 ያንሳል። ስለዚህ ይሄኛውም ህገኛ ነው እንጂ ህገ ወጥ አይደለም። 77 ከ92 ያንሳል። ስለዚህ ይሄኛውም ህገኛ ነው እንጂ ህገ ወጥ አይደለም ማለት ነው። ስለዚህ መልሳችን ሃይ ይሆናል ማለት ነው። ሀያ አንደኛውን ደግሞ 13 ሙሉ 3 አምስተኛ የሚለውን ወደ ህገ ወጥ ክፍል ፋይ ሲቀየር ሁል ጊዜም ድብልቅ ክፍል ፋዮች ወደ ህገ ወጥ ነው እንጂ ወደ ህገኛ ክፍል ፋይ አይቀየሩም። ስለዚህ አሁን 13 ሙሉ ሶስት አምስተኛ የሚለውን ለመቀየር ምን እናደርጋለን? እስካሁንም በሌላ ጥያቄ አሳይቻችኋለሁ፣ ግን በትክክል ለማሳየት 13 ይህንን 13ና ከታች ያለውን ታህቱን አምስትን እናባዛዋለን። ከዛ በኋላ ማን እንደምራታለን? እቺ 3ን ከላይ ያለችው እንደምራለን። ከስር ታህቱ አምስት አይደል? አምስት ነው፣ አይቀየርም ማለት ነው። ስለዚህ 13ን ለ5 እናባዛዋለን አምስት ሲባዛ በ3 15፣ አምስት እንጽፈን እንዳለን። አምስት ሲባዛ በ1 አምስት ሲደመር 1 6፣ 65 ይሆናል ማለት ነው። ስለዚህ 65 ሲደመር ሶስት ኦቨር 5 ይሆናል። 65 ሲደመር 3 68 ኦቨር 5 ይሆናል ማለት ነው። ስለዚህ መልሳችን ሀመር ውሃ 68 ኦቨር 5 የሚለው ይሆናል ማለት ነው። ሀያ ሁለተኛው ከሚከተሉት ውስጥ ሰባት ኦቨር ሁለት ሲደመር አንድ ኦቨር 25 ድምር የሆነው የትኛው ነው ይላል። ምን እናደርጋለን ሰባት ኦቨር ሁለት ሲደመር አንድ ኦቨር 25 የሚለውን ሁለቱን እናባዛቸዋለን መጀመሪያ ሁለት ሲባዛ በ25 እናደርጋለን ከዛ ይሄንን ከዚህኛው ጋር ይሄንን ከዚህኛው ጋር ክሪስ ክሮስ እናደርጋለን ማለት ነው ሰባት ሲባዛ በ25 ሲደመር ሁለት ሲባዛ በአንድ እናደርገዋለን ከዛ 25 ለሰባት እናባዛዋለን ሰባት በአምስት ሰላሳ አምስት አምስትን ጽፈን ሶስት አለን ሰባት በ2 14 14 ሲደመር 3 17 ይሆናል። 175 ይሆናል ማለት 7 ሲባዛ በ25 175 ይሆናል ሲደመር 2 ሲባዛ በ1 2 ኦቨር 2 ሲባዛ በ5 50 ይሆናል። 175 ሲደመር ሁለት 177 ኦቨር 50 ይሆናል ማለት ስለዚህ መ 177 ኦቨር 50 የሚለው ይሆናል መልሳችን። 23ኛው ከሚከተሉት ውስጥ 5 56 ሀምሳ ስድስት ኦቨር 10 ሲቀነስ 25 ኦቨር ስምንት ልዩነት የሆነ የቱ ነው? ልዩነት ማለት ተቀንሶ የሚመጣው ዋጋ ማለት ነው። ምን እናደርጋለን? ልክ እንደመደመሩ ነው። ምንሰራው ሰራው ሁለቱን እናባዛለን። 10 ሲባዛ በ8፣ ከዛ ክሪስ ክሮስ 56 ሲባዛ በ8 ሲደመር 10 ሲባዛ በ25 ሲደመር ሳይሆን ሲቀነስ ከዛ 56ን በ8 እናባዛለን። 56 ሲባዛ በ8 ስንት ነው? 8 ሲባዛ በ6 48፣ አራት አለን። 8 ሲባዛ በ5 40 ሲደመር አራት 44። ስለዚህ 56 ሲባዛ በ8 448 ይሆናል። ሲቀነስ 10 ሲባዛ በ25 250 ይሆናል። ሲከፈል 10 ሲባዛ በ8 80 ይሆናል ማለት ነው። ከዛ በኋላ 448 ሲቀነስ 250፣ ከ8 ላይ ዜሮ 8 ይሆናል ከ4 ሲቀነስ አምስት አይችልም ከ14 ላይ አምስት ዘጠኝ ይሆናል ከ3 ላይ ሁለት አንድ ስላበደረች ማለት ነው ኦቨር ሰማኒያ መቶ ዘጠና ስምንት ኦቨር ሰማኒያ ይሆናል። ግን ምርጫችን ውስጥ 198 ኦቨር ሰማኒያ የሚል ስለሌለ እናቃልለዋለን። ለ2 ለ2 እናካፍለው። መቶ 98 ሲካፈል ለሁለት 99 ይሆናል 80 ሲካፈል ለ2 አርባ ይሆናል ማለት ነው። ስለዚህ መልሳችን 99 ኦቨር አርባ የሚለው ላይ ይሆናል ማለት ነው። 24ኛው ከሚከተሉት ውስጥ መቶ አርባ ሁለት ኦቨር አስር ሲባዛ ስምንት ኦቨር 17 ልክ የሆነው የትኛው ነው ውጤት የሚሆነው ይላል በቀጥታ 142ን ከ8 ጋር 10ን ደግሞ ከ አስራ ሰባት ጋር ማባዛት ነው ማለት ነው 142ን ከ8 ጋር ስናባዛው 8 ሲባዛ በ2 16 አንድ አለን ስምንት ሲባዛ በአራት ሰላሳ ሁለት ሲደመራም ሰላሳ ሶስት ሶስት እንጽፈን ሶስት አለን ከዛ ስምንት ሲባዛ በአንድ ስምንት ስምንት ሲደመር ሶስት ደግሞ አስራ አንድ ይሆናል ማለት ነው አንድ ሺ አንድ መቶ ሰላሳ ስድስት ይሆናል አመቱ አርባ ሁለት ሲባዛ በስምንት ከዛ አስር ሲባዛ በአስራ ሰባት መቶ ሰባ ይሆናል ማለት ነው ከዛ እንደዚህ ሚል የለም አይደለ ስለዚህ ሁለቱንም ለሁለት ለሁለት እናካፍለውና ወደ ዝቅተኛ ሒሳባዊ ቃል እንቀይረው 1136 ለ2 ስታስና ካፍለው 568 ይመጣልናል። 107 ለ2 ደግሞ 85 ይመጣልናል ማለት ነው። ስለዚህ መልሳችን 568 ኦቨር 85 የሚለው ሀመር ውሃ መልስ ይሆናል ማለት ነው። 25ኛው 13 ነጥብ 1 4 5 ሲደመር 8 ነጥብ 2 6 ልክ የሆነ የቱ ነው ይላል። ስለዚህ ምን እናረጋለን? 13 ነጥብ 1 4 5 እንልና ከዛ ነጥቧን በነጥቧ ቦታ እናስቀምጣለን። ስምንት ነጥብ 2 ስድስት መደመር ማለት ነው። ከዛ 5 ሲደመር 0 5 6 ሲደመር 4 10 0 እንጽፈን አንዳለን 1 ሲደመር 2 3 3 ሲደመር 1 አራት ነጥቧ ተወርዳለች። 3 ሲደመር 8 11 አንድ እንጽፈን አንዳለን 1 ሲደመር 1 2። ስለዚህ 21 ነጥብ 4 0 5 መጣለን ማለት ነው። የቱ ጋር እናገኘዋለን ሀ ላይ። ነጥቧን በነጥቧ ቦታ አስቀምጠን ነው ታዲያ እንደዛ መስራት ያለብን፣ ካለዛ የተሳሳተ መልስ ለምሳሌ ልክ እንደ ለ አይነት መልስ ሊመጣልን ይችላል ማለት ነው። ስለዚህ ማስተዋል አለብን። ሀያ ስድስተኛው ከሚከተሉት ሙሉ ቁጥሮች ብቸኛ ቁጥር የሆነው የት ነው? ብቸኛ ቁጥር ማለት ለአንድና ለራሱ ብቻ የሚካፈል ማለት ነው። ለአንድና ለራሱ ብቻ የሚካፈል ብቸኛ ቁጥር ይባላል። ስለዚህ አሁን 445 ለማን ለማን ይካፈላል ለምሳሌ ለአንድ ይካፈላል ለራሱ ለአራት መቶ አርባ አምስት ይካፈላል እንዲሁም ለአምስት ይካፈላል እንዴት አወቅን የአንድ ቤት ውሄያቸው አምስትና ዜሮ የሆኑ ቁጥሮች ለአምስት ስለሚካፈሉ ለአምስትም ስለሚካፈል ይህ ብቸኛ ቁጥር አይደለም መቶ ሀምሳም ዜሮና ዜሮ አለችው ስለዚህ ለአንድ ለራሱ ለአምስትም ይካፈላል ለአስርም ይካፈላል ዜሮ የሆነ የመጨረሻ ቁጥራቸው ለአስር ስለሚካፈል ማለት ነው ስለዚህ ይሄኛውም ብቸኛ ቁጥር አይደለም ሶስት መቶ ዘጠኝ ደግሞ ለአንድ ይካፈላል፣ ለራሱ ይካፈላል፣ ለ ሶስት መቶ ዘጠኝ ማለት ነው። እንዲሁም ደግሞ ሶስትና ዘጠኝ ብደምረው ስንት ይሆናል? አስራ ሁለት ይሆናል አይደል? ስለዚህ አስራ ሁለት ደግሞ ለሶስት ይካፈላል። የሶስት ተካፋይነት ጸባይ ሶስት ተካፋይ መሆኑን አንድ ቁጥር የምናውቀው ቁጥሮቹን ሆያት በመደመር ነው። ስለዚህ ለሶስትም ይካፈላል። ስለዚህ ይህ ብቸኛ አይደለም። 247 ነው ብቸኛው ማለት ነው፣ መጨረሻ የቀረልን። ስለዚህ መልሳችን መ ይሆናል ማለት ነው፣ ለአንድና ለራሱ ብቻ ስለሚካፈል 27ኛው 225 በብቸኛት እንትን ሲጻፍ ትክክል የሆነ የትኛው ነው። ምን እናደርጋለን? አረጋለን 225ን በአብዥ ዛፍ እንሰራዋለን። 225 ሲካፈል ያንድ ቤት ሆሄው አምስት ስለሆነ ለአምስት እናካፍለው። እሺ 222 ለአምስት ስንት ይሆናል? አራት ጊዜ ከዛ 25 ለአምስት ደግሞ አምስት ጊዜ ይሆናል። 45 ለአምስት እናካፍለውንም 45 ሲካፈል ለአምስት ዘጠኝ ይሆናል ዘጠኝ ሲካፈል ለሶስት ሶስት ይሆናል ማለት ነው። ስለዚህ አምስት ርቢ ሁለት ሲባዛ ሶስት ርቢ ሁለት ነው የሚሆነው ማለት ነው። ሁለት ሶስት ሁለት አምስት ስላለ እሱ የት ነው ያለው? አመር ውሃ ላይ በብቸኛ ትንትን አጻጻፍ እዚህ በፊት የሰራሁት ቪዲዮ አለ። ትጋአ እና ትጋብ የሚል ቪዲዮ ሰርቻለሁ። በብቸኛ ትንትን እንዲህ እንደምንጽፍ እሱ ላይ በደንብ አለ። እሱን ቪዲዮ እንድታዩት ሪኮመንድ አደርጋችኋለሁ። ከላይ ሊንኩን አስቀምጥላችኋለሁ። ዲስክሪፕሽን ላይም ሊንኩን ታገኙታላችሁ። 28ኛው የሁለት ሙሉ ቁጥሮች ብዜት ሃና ላይ ይባል የሚባሉ ቁጥሮች ናቸው ብለን እናስብ። ሁለቱ ሲባዙ 1296 ነው። የሁለቱ ሙሉ ቁጥሮች ትጋአ ትልቁ የጋራ አካፋይ ማለት ነው። ሶስት ደግሞ ሶስት ቢሆን የሁለቱ ቁጥሮች ትጋብ ስንት ነው? ትጋብ ስንት ይሆናል ማለት ነው። ማንን በለው? ሀመሩሃን በለው። ምን አይነት ፎርሙላ አለ ትጋአ የሁለት ቁጥሮች ትጋ የሀና የለ ማለት ነው። ሲባዛ ትጋአብ የሀና የለ ሊሆን ይችላል። ከማን ጋር እኩል ነው? ከሁለቱ ቁጥሮች ብዜት ጋር እኩል ነው ተብለናል። ስለዚህ ትጋ ተሰጥቶናል ሶስት፣ ከዛ ትጋአብ ነው እኛ የምንፈልገው። ሌላ ብዜታቸው የሁለቱ ቁጥሮች ደግሞ አንድ ሺ ሁለት መቶ ዘጠና ስድስት ነው ተብለናል። ስለዚህ ትጋብ እንዲቀርልን ሁለቱንም ለሶስት ለሶስት እናካፍለው። ሶስት በሶስት ይጠፋል። ትጋአብ ስንት ይሆናል ማለት ነው። 1196ን ለ3 እናካፍለዋለን። 1196 ለ3 እናካፍለው 432 ይመጣልናል ማለት ነው። ስለዚህ የሁለት ቁጥሮች ትጋ ወይም ትንሹ የጋራ ብዜት ሀ ይሆናል ማለት ነው 432። ቪዲዮውን ማየት እንዳትረሱ፣ ትጋ እና ትጋብ ዲስክሪፕሽን ላይ ታገኙታላችሁ። 29ኛው፣ ስድስት ሙሉ አንድ አራተኛ ሲባዛ ሶስት ነጥብ ሶስት ውጤቱ በክፍልፋይ ሲገለጽ ትክክለኛው የትኛው ነው ይላል ስለዚህ ምን እናደርጋለን? መጀመሪያ ይህንን ድብልቁን ወደ ህገ ወጥ እንቀይረዋለን። ስድስት ሲባዛ በአራት ሲደመር አንድ ኦቨር አራት ማለት ነው። እንዴት ይሆናል? ስድስት ሲባዛ በአራት 24 ይሆናል፣ ሲደመር አንድ 25። 25 ኦቨር 4። ስለዚህ 25 ኦቨር አራት መጣልን ወደ ክፍል ፋይ ስንቀይረው። ከዛ በኋላ ይህንን ደግሞ በነጥብ ያለውን ወደ ክፍል ፋይ እንቀይረዋለን። ከነጥብ በኋላ አንድ ቁጥር አይደል ያለው፣ 33 እንልና አንድ አንድ ዜሮ ያለው ለአስር እናካፍሏል። 3.3 ወደ ክፍልፋይ ሲቀየር 33 ኦቨር አስር ይሆናል። ስለዚህ 25 ኦቨር 4 ሲባዛ 33 ኦቨር አስር ይሆናል ማለት። ከዛ ምን እናደርጋለን? 25 ለ33 4 ለ10 እናባዛለን። 25 ለ33 እናባዛው 3 ሲባዛ በ5 15 አምስት ጽፈን አንዳለን። 3 ሲባዛ በ2 6 6 ደመርን 7 3 ሲባዛ በ5 15 አንድ አለን። ከዛ 3 ሲባዛ ስድስት 6 ሲደመር ሰባት ማለት ነው። ከዛ እንደምራለን። አምስት ትወርዳለች። ሰባት ሲደመር 5 12 2 ጽፈን አንዳለን። 1 ሲደመር 7 8 825 ይሆናል ማለት ነው። አራት ሲባዛ ባስር ደግሞ 40 825 ኦቨር አርባ የሚል መልስ እዚህ ጋር የለም። ስለዚህ ምን እናደርጋለን? ሁለቱንም የአንድ ቤት ወያቸው 5 እና 0 ስለሆነ ሁለቱ ለ5 ለ5 ይካፈላሉ። ሁለቱንም ለ5 ለ5 እናካፍለው። 825 ሲካፈል 5 165 ይሆናል። 40 ሲካፈል 5 ደግሞ 8። ስለዚህ 165 ኦቨር 8 የሚለው ለላ ያለ መሳችን ላይ ይሆናል ማለት ነው። 30ኛውና የመጨረሻው ለዚህ ሞዴል ጥያቄ የሁለት ተከታታይ ተጋማሽ ሙሉ ቁጥሮች ድምር ሰባ ነው ይላል። እነዚህ ተከታታይ ሙሉ ቁጥሮች ማናቸው ነው? ተጋማሽ የሆኑ ማለት ነው። ስለዚህ ሃ ተጋማሽ ነው ብለን እንነሳ ተጋማሽ ቁጥር ነው ብለን ብንነሳ ሃ፣ ከዛ ለደግሞ ቀጣዩ ተጋማሽ ቁጥር ነው እንበል፣ ለደግሞ ቀጣዩ ተጋማሽ ቁጥር ነው። ስለዚህ አሁን ሁለት ብለን አራት፣ ስንል አራት ብለን ስድስት አይደል፣ ተጋማሽ ቁጥሮች ከሁለት እና ከአራት መካከል ስንት ልዩነት ነው ያለው? አራት ሲቀነስ ሁለት ስንት ነው? ሁለት። ስድስት ሲቀነስ ሁለት ስንት ነው? ሁለት። በመካከላቸው የሁለት ቁጥር ልዩነት አለ ማለት ነው። ስለዚህ ሃ ብሎ ለ ካለ ሁለቱ ተጋማሽ ከሆኑ በመካከላቸው ሁለት ቁጥር ልዩነት አለ ማለት ነው አይደል? ስለዚህ ለሚለው ከማን ጋር እኩል ነው ማለት ነው? ሃ ሲደመር ሁለት ከሚለው ጋር እኩል ነው። ምክንያቱም ሁለት ሲደመር ሁለት እዚህ ጋር አራት፣ አራት ሲደመር ሁለት ስድስት ስለሆነ ሃ ሲደመር ሁለትም ለ ነው ማለት ነው። ገብታችኋል አይደል? ስለዚህ ሃ ሲደመር የመጀመሪያው ቁጥር ለ ስንት ነው ተባልን? ሰባ ነው ተባለን። ለደሞ ማን ነው ተባለን? ሃ ሲደመር ሁለት ጋር እኩል ነው። ስለዚህ ሃ ሲደመር ሀ ሲደመር ሁለት እኩል ይሆናል ሰባ ሀ ሲደመር ሀ ሁለት ሀ ሲደመር ሁለት እኩል ይሆናል ሰባ ከዛ ይህችን ሁለት ወደዛ አንወሰዳት እንወስዳት መደመር ነበረች መቀነስ ትሆናለች። ሁለት ሀ እኩል ይሆናል ሰባ ሲቀነስ ሁለት ከዛ ሁለት ሀ እኩል ይሆናል ሰባ ሲቀነስ ሁለት 68 ይሆናል። ሁለቱንም ለሁለት ለሁለት እናካፍለዋለን ሁለት በሁለት ይጠፋል ሀ እኩል ይሆናል 68 ሲካፈል ለሁለት ስንት ነው? ሰላሳ አራት ይሆናል ማለት ነው። ስለዚህ የመጀመሪያው ተጋማሽ ቁጥር 34 ነው። ከዛ ለደሞ ማን ነው ብለናል? ሀ ሲደመር 2 አይደል? ሀ ስንት ነው? 34 34 ሲደመር ሁለት 36። ስለዚህ ሁለቱ ቁጥሮች 34 እና 36 ናቸው ማለት ነው። ተጋማሾቹ የቱ ላይ ያለ መላ ያለ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄንን ነው የሚመስል ነበር ውድ ተማሪዎች በሚቀጥለው ደግሞ ሌላ የስድስተኛ ክፍል ሞዴል ወይ ደግሞ ሚኒስትሪ ጥያቄዎችን ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰዎች እስካሁን ድረስ ሌሎች ቪዲዮዎችንም እያያችሁ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናሉ እንዲስፋፋ እንድታግዙ ለመናገር እፈልጋለሁ። እንዲሁም ደግሞ አዳዲስ ቪዲዮ ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ። ላይክ እና ሼር ማድረግ አይርሱ። ዩቲዩብ ደግሞ ለሌሎች ቪዲዮ ለሚያስፈልጋቸው ሰዎች ስለሚያዳርስ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።